ለቀጣዩ ትውልድ እዳን አናወርስም። አቶ ሸተ ደምለው የፌዴራል መንግስት በትግራይ ለዋላዊ ምድር ላይ የወረራውን የታጠቁ ኃይሎችና ሰፋሪዎች በአስቸኳይ እንዲያስወጣ ጠይቋል። ሰላም ጠና ስጥልን። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የእሳቱን ያልተሰሙና አዳዲስ እንዲሁም ወቅታዊ መረጃዎችን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ለቀጣዩ ትውልድ እዳን አናወርስም ሲሉ የወልቃይት ሰቲት ሁመራ ዞን አስተዳዳሪ አቶ ሸተ ደምለው መናገራቸው እያነጋገ ሲናገር ይገኛል። ለቀጣዩ ትውልድ እዳን አናወርስም። ለተገኘው ነጻነት መላው የአማራ ህዝብ ዋጋ ከፍሎበታል ሲሉም ኮሎኔል ደመቀ ዘውዱ ተናግረዋል። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ አባላት ስልጠና በዛሬው ዕለት መጠናቀቁ እየተነገረ ይገኛል። ለወልቃይት ጠገዴ ሰቲት ሁመራ ዞን ለተገኘው ነጻነት መለው የአማራ ህዝብ ዋጋ ከፍሎበታል ያሉት የዞኑ ምክትል አስተዳዳሪና ሰላምና ጸጥታ መምሪያ ኃላፊው እንዲሁም የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ ሰብሳቢው ኮሎኔል ደመቀ ዘውዱ ከብዙ ድካምና በርካታ መስዋዕት ከመስዋዕትነት በኋላም በተባበረ ጽናታችን ነጻነታችን ተጎናጽፈናል፣ ሲሉም ተደምጠዋል። ለዘመናት በገዛ እርስታችን ስንሳደድ የባርነት ቀንበርን ተሸክመን ቆይተናል ያሉት ያገኘነውን ነፃነት በህግ አግባብ ለማረጋገጥ በመተባበርና በመቀናጀት ልንሰራ ይገባል፣ ሲሉም ተናግረዋል። ነጻነታችን ለማረጋገጥ የማንነት ኮሚቴው በርካታ ችግሮችን በመቋቋምና በጽናት ተጋድሎ አድርጓል ያሉት፣ ይህም ፍሬ አፍርቶ በጋራ በነፃነት እንድንገናኝ ሆነናል ብለዋል። አስመላሽ ኮሚቴው አሁን አሁንም የነበረውን ተጋድሎ በማስቀጠል አማራዊ ማንነታችን በህግ አግባብ ማጽናት በመቀናጀት ልንሰራ ይገባልም ሲሉም አንስተዋል። ለቀጣዩ ትውልድ እዳናና ወርስም ያሉት የዞኑ አስተዳደሪ አቶ እሸቴ ደምለውም ትግላችን የእውነትና የፍትህ ትግል በመሆኑ የሰማዕታትን አደራ በማስቀጠል ዛሬም አንድነቱን በመተባበር ልንሰራበት አጥብቀንም ልንዋገው ይገባል ብለዋል። ማንነት ሊቀየር የማይችል በተፈጥሮ የሚሰጥ ነው ያሉት የወልቃይት ጠገዴ ህዝብ ባለፉት አመታት እኔ አማራ ነኝ ብሎ ሲታገልና ሲሳደድ መቆየቱንም አስታውሰዋል። ይህ ትውልድ ለዘመናት ዋጋ የተከፈለበት አማራን አማራዊ ማንነት በመተባበርና በመቀናጀት በህግ አግባብ ሊጸና ይገባልም ተብሏል። አማራዊ ማንነታችን ለማስመለስ ባለፉት አመታት የብዙ ወንድሞቻችን ህይወት አትናል ያሉት የአስመላሽ ኮሚቴው አባላቶች እንዲሁም የሰማታትን አደራ በማስቀጠል ማንነታችን በህግ አግባብ እንዲረጋገጥ ከምንጊዜውም በላይ በአንድነት መነሳት አለብንም ሲሉም ተናግረዋል። ትግላችን ራስን የመሆን ትግል ነው ሲሉ ተናግረው ራስን የመሆን ትግል በራስ ባህል ባህል የመጠቀም በፈለጉት ቋንቋ የመጠቀም እና በፈለጉት ስርዓት በነጻነት የመኖር መብት ነው ሲሉም አክለዋል። ማንነት የሚሸጥና የሚቀየር አይደለም ብለው ጨካኞች እኛን ካልመስላችሁ በማለት በኃይል ሌላ ማንነት ለመስጠት ሲታገሉ ቢቆዩም የእውነት ጊዜ ደርሶ ነጻነታችን አግኝተን በአማራዊ ማንነታችን በአደባባይ እየገለጽ ነው ነው ሲሉ ተናግረዋል። ይህንን አንድነታችንና ነጻነታችን ደግሞ ማንም ምድራዊ ኃይል ሊነጥቀን አይችልም ሲሉም ተናግረዋል። የራሳችንን አሳልፈን አንሰጥም የማንንም አንፈልግ ልግምኛ፣ አማራዎች ነን ያሉ ሲሆን መንግስት ማንነታችን በማረጋገጥ እንደ ዜጋ በጀት የማግኘት መብታችን እንዲሰፍንልን ሲሉ መልእክታቸውን አስተላልፈዋል። በሌላ በኩል በሕወሓት ምዕራብ ትግራይ ብሎ የሚጠራውን የወልቃይት ጠገዴ፣ ሰቲት ሁመራ ዞን አካባቢ በፕሪቶሪያው ስምምነት መሰረት የፌዴራል መንግስቱ ከወራሪና ከታጣቂዎች እንዲያስለቅቅ እንዲሁም ወደነበረበት የትግራይ ምዕራባዊ ትግራይ ዞን እንዲመልስ ጥሪ አቅርቧል። በዚሁም የፌዴራል መንግስቱ ኃላፊነቱን ሊወጣ ይገባል ካልሆነ ግን ወደ ለተለያዩ ጉዳይ እንገባለን ሲል ማስጠንቀቁም ሰሞኑን ሲዘገብ ቆይቷል። በትግራይና በአማራ ክልል በኩል የወልቃይት ጠገዴ የሰቲት ሁመራ ዞን በርካታ ውዝግቦችን ያስነሳና ከ30 ዓመት በላይ በህዋት ወያኔ ሲመራ የቆየ ቢሆንም ከሰሜኑ ጦርነት በኋላ በአማራ ክልል ወልቃይት ጠገዴ የሰቲት ሁመራ ዞን አስተዳደር ውስጥ መግባቱ አሁንም ውዝግቡ እንደቀጠለ ነው። በሌላ መረጃ ደግሞ የፌዴራል መንግስት በትግራይ ሉዓላዊ ምድር ላይ የወረራውን የታጠቁ ኃይሎችና ሰፋሪዎች በአስቸኳይ እንዲያስወጣ ጠይቋል። ይህንንም የጠየቀው የህወሓት ኃይል እንደሆነም ተነግሯል። የትግራይ ህዝብ ወረራውን በጠንካራ ሀገራዊ አንድነት በመታገል ህልውናውንና ግዛቱን አረጋግጧል። የትግራይ ህዝብ ከትናንት ጀምሮ እስከ ዛሬ ድረስ ታግሏል። አሁንም እየተዋጋቸውም ያሉት የትግራይ ተወላጆችን ለማንበርከክ ህልውናውን ለመንጠቅና መሬቱን እንዲነጠቅ በማሰብ ወደ ሀገራቸው የገቡትን ወራሪዎች ነውም ብሏል። ህዝባችን በዚህ አይነት ሁኔታ ውስጥ እያለ በጊዜው አስተዳደሩ ስልጣን የተቆጣጠረው ከሃዲ ቡድንም ተልእኮውን ከመወጣት ይልቅ የትግራይን አንድነትና አቅምን የማፍረስ ግልጽ ተልእኮ ይዞ እየሰራ ነው ሲል መወንጀሉም ተነግሯል። ይህ ቡድንም አሁንም ከትግራይ ህዝብ ህልውና ውጭ የሚንቀሳቀሱ ኃይሎች ጋር በመቀናጀት ከመሰረታዊ አጀንዳችን በማፈንገጡ የትግራይን ህዝብ ተዋይቶ የማስፈጸም አቅምን በማዳከም ላይ ይገኛል ሲሉም አክለዋል። በፕሪቶሪያው ስምምነት በጠላት ስር ለሚኖረው ህዝባችን ነጻ ለማውጣት በስደትና በስደተኛ ካምፖች የሚገኙ ወገኖችንም በሰላም እንዲመለሱና የትግራይ ሉዓላዊነት መሬት እንዲረጋገጥ መስራት የሁሉም ቀዳሚ ተግባር ነው ሲልም ህወሓት ቲፒኤልኤፍ አረጋግጣለሁ ብሏል። ስለሆነም የፌዴራል መንግስት በትግራይ ሉዓላዊ ምድር ላይ የወረረውን ታጠቁ ኃይሎችና ሰፋሪዎች ባላቸው በአስቸኳይ እንዲያስወጣ ወራሪው ኃይል ህዝባችን ላይ እያደረሰ ያለውን ስቃይና ሞት ለማስቆም በገባው ስምምነት መሰረት በአስቸኳይ እንዲወጣ ሲል አስጠንቅቋል። ይህ ካልሆነ ግን የትግራይ ህዝብ ራሱን ለመከላከል ካልሆነ ግን የትግራይ ህዝብ ራሱን ለመከላከል የሚወስደውን እርምጃ ተጠያቂነት እንደማይሆንም። የዲቪ ሎተሪ 2026 እጣው መውጣቱ ተነግሯል። የአሜሪካ ዳይቨርሲቲ ቪዛ ወይም ዲቪ 2026 አሸናፊዎች ይፋ ተደርጓል። የ2026 ዲቪ ሎተሪ ዛሬ ምሽት ይፋ ተደርጓል። ለዲቪው 2026 ማመልከቻ በሞሉበት ቁጥር ብዙ የማረጋገጫ ቁጥራቸውን በማስገባት ውጤቱን ማሸነፍ አለማሸነፋቸውን መመልከት ይችላሉም ተብሏል። የማረጋገጫ ቁጥሩ ማመልከቻው ሲሞላ የተሰጠ ቁጥር ሲሆን ይህ ቁጥር የጠፋበት ፎርጌት ኮንፊርሜሽን ነንበር በማለት አስፈላጊ መረጃ በመሙላት በኢሜይል አዲስ ቁጥር ማግኘት ይቻላልም ነው የተባለው። የዲቪ ሎተሪ ያሸንፋችኋል ከአሜሪካ ኤምባሲ ነው የምንደውለው ወይንም ኢሜይል ካለዛም ኢሜይል ቴክስት የምንልከው በሚል የሚያጭበረብሩ አካላት ስለሚኖሩ አመልካቾች ጥንቃቄ ሊያደርጉ ይገባልም ተብሏል። አሜሪካ በየአመቱ ከአፍሪካ ወይም ኢትዮጵያን ጨምሮ ኤሲያ፣ አውሮፓና ሰሜን አሜሪካ እንዲሁም ደቡብ አሜሪካና አውስትራሊያ ሀምሳ ሺህ ሰዎችን በዲቪ ሎተሪ ወደ ሀገሯ ታስገባለች። ለ2026ቱ የፊዚካል አመት እስከ 55 ሺህ የሚደርስ የዳይቨርሲቲ ቪዛ ተዘጋጅቷል ነው የተባለው። በዚህ ቁጥርም ብቁ የሆኑ ሀገራትን ሁሉ የሚያጠቃልል ሲሆን ኢትዮጵያም አንዷ እንደሆነችም ተነግሯል። በዚሁም ለዲቪ ሎተሪ ለደረሳችሁ እንኳን ደስ ያላችሁ። አሁን ለይፋ ስለተደረገ መረጃውን ማየት ትችላላችሁም ተብሏል። በሌላ በኩል ኤርትራ ተማሪዎቿን ወታደራዊ ምሽጎችን አስጎብኝታለች። የተፈራው እውን ሊሆን ነው። ኤርትራ ተማሪዎቿን ወታደራዊ ምሽጎችን አስጎብኝታለች። ሰሞኑን በአሰብ ከተማ በወልድ አብ በወልደ ማርያም ሁለተኛ ደረጃ ትምህርት ቤት የሚማሩ ከስድስት መቶ በላይ ተማሪዎቿን በባለፈው መጋቢት ወር መጨረሻ አካባቢ በኢትዮ ኤርትራ ድንበር አቅራቢያ የሚገኘውና በኢትዮ ኤርትራ ጦርነት ወቅት ከፍተኛ ውጊያ የተካሄደበትን የቡሬ ጦር ግንባር ምሽጎችን አስጎብኝታለች። በዚሁም በርካቶች የኢትዮ ኤርትራ ጦርነት እውን ሊሆን ነው እያሉ ስጋታቸውን እየገለጹ ይገኛሉ። በዚሁም በቡሬ ግንባር እንደ አውሮፓውያን አቆጣጠር ከሰኔ 3 እስከ ሰኔ 12 ቀን 2000 ኢትዮጵያ የአሰብን የወደብ ከተማን ለመቆጣጠር በተደረገ ከባድ ውጊያም ከኢትዮጵያ በኩል 4 125 ወታደሮች እንደሞቱ፣ 7110 እንደቆሰሉ፣ እንዲሁም 7 ታንኮች እንደወደሙ በወቅቱም ከኤርትራ በኩል ውጊያውን ይመሩ የነበሩት ኮሎኔል ሚካኤል ተክለሰንበት ያስረዳሉ። በብራዚል ከ2 ሚሊዮን በላይ ሰዎች የሊዳ ጋጋን ኮንሰርት በነጻ ታድመዋል። ከ2 ሚሊዮን በላይ ሰዎች በብራዚል ሪል ዲጅሮ ካፓ ካፓና የባህር ዳርቻ የሊዳ ጋጋን የሙዚቃ ድግስ በነጻ መታደማቸውን የከተማዋ ኃላፊዎች እየተናገሩ ይገኛል። የድምፃዊቷ ግዙፍ የሙዚቃ ድግስ ነበር የተባለው የዚህ ኮንሰርት ወጪ የተሸፈነው የሪዮን ኢኮኖሚ ለማነቃቃት በሚል በከተማው አስተዳደር ነው። እንደ ባለስልጣናቱ ከሆነም ኮንሰርቱ 100 ሚሊዮን ዶላር የሀገር ውስጥ ገቢን ያስገኛል ተብሎ ተገምቷል። የሊዲ ጋጋ ቅዳሜ ዕለት በሪዮ ዲጂ ጄኔሮ ሊዲ ጋጋ ቅዳሜ ዕለት በሪዮ ዲጂ ጄኔሮ ያቀረበችውን የሙዚቃ ድግስ ስምንተኛው አልበሟን የማስታወቅ አካል ነው።